ተከታተልን ተመልካቾቻችን፣ እንደምሰነበታችሁ ይህ ዶሲስ ቴልቲ አትላንታ ነው። ተመልካቾቻችን፣ ዛሬ እንግዲህ በአድዋ ርስ ተገናኝተናል። ለአንድ ወር ሲካሄድ የነበረው የአድዋ እግር ኳስ ጨዋታ እንግዲህ ወደ መጨረሻው ምዕራፍ ላይ ደርሰናል። የፊታችን ቅዳሜ ማርች 22 ከ1 ፒኤም ጀምሮ በሲልቨር ባክ ስቴዲየም ፍጻሜውን ያገኛል። ተመልካቾቻችን፣ እንግዲህ ፍጻሜውን ያማረና የደመቀ ለማድረግ የዝግጅት ክፍሉ የተለያዩ ዝግጅቶችን አድርገናል። በሱ ጉዳይና ወደ ኋላ ደግሞ ተመልሰን ስለ አድዋ ካፕ አንዳንድ ነገሮችን ልንላችሁ እዚህ ተገኝተናል። ካስትሮ እንኳን ደህና መጣህ። በዚህ አጋጣሚ እንግዲህ የጆስ ስታይል ቤተሰቦች ካስትሮን የካስትሮ ፊት ለእናንተ አዲስ አይደለም፣ በኢትዮጵያ በቅዱስ ጊዮርጊስ በብዛት ታውቁታላችሁ እና ዛሬ ደግሞ በአትላንታ በአድዋ ካፕ ላይ ተገኝቷል። በዚህ አጋጣሚ ካስትሮ ወደ አትላንታ እንኳን ደህና መጣ። እንኳን ደህና ቆያችሁ ጆሲ። አትላንታ በተለይ አድዋ ካፕ በጣም ሞቅ ደመቅ ባለ ሁኔታ ተቀብሎኛል። በጣም ደስ በሚል ሁኔታ እጅግ የጋለ ስሜቱ በጣም ማይረሳ አስደናቂ ውድድር ላይ ነው የመጣሁት። የዘንድሮ የአድዋ ዋንጫ 2025 ውድድር እጅግ በጣም የደመቀ ነበረ፣ ባለፉት ከምሰማቸው ባለፉት አመታት ሲከናወን ከነበረው በአይኔ መጥቼ ሳየው ደግሞ በጣም ያስደነቀኝ በተለያየ መልክ ውጤታማ የሆኑ ልጆችን ያየንበት አንጋፋዎቹ ደግሞ ራሳቸውን አስታውሰው በኳስ ሜዳ ከብዙኃን ጋር የደመቁበት እጅግ የሚደንቅ ስሜት ቀስቃሽ የሆነ አድዋ ፍቅር ነው። አድዋ ሕብረት ነው። አድዋ አንድነት ነው። አድዋ ኢትዮጵያዊ አብሮነት ነው። ይሄንን ያረጋግጥንበት የኳስ ሜዳ ላይ ፍልሚያ እጅግ በጣም ብዙ ነገሮችን ካስመለከተን በኋላ ነው እንግዲህ በጉጉት ልንጠብቀው ቅዳሜ ልንሸኘው ነው። ይሄን ያየውበት ውድድር ነው። በጣም ደስ ብሎኛል። ካስትሮ በጣም እናመሰግናለን። እንግዲህ ደስ በሚል ስሜት ነው የገለጸልን ሌላው እንግዲህ መሀላችን ላይ የሚገኘው እጹብ ድንቅ ነው። እጹብ ድንቅን ለአትላንታ ማስተዋወቅ ለቀባሪው አረዱት ነው። እጹብ ድንቅ ለአድዋ ካፕ ብዙ ነገር ነው። መስራች ነው፣ ተጫዋች ነው፣ አዘጋጅ ነው። ይሄ ውድድር እንዲያምር እና እዚህ ደረጃ እንዲደርስ ቀን ከሌሊት ከሚለፉ ግንባር ቀደም አንዱ እጹብ ድንቅ ነው እና ተመልካቾቻችን በዚህ አጋጣሚ እጹብ ድንቅን እያመሰገንን ወደ እጹብ ይወስዳቸዋለሁ። እሺ፣ ቴንክ ዩ ጆሲ፣ በጣም አመሰግናለሁ። ካስሽ እንኳን ወደ አትላንታ በሰላም መጣ። እንግዲህ አድዋ ካፕ 2025 ከባለፈው 2024 ከነበሩን ተሞክሮዎች መስተካከል ካለባቸው አንዳንድ ክስተቶች በመማር በዚህ አመት እንግዲህ የአምስቱን ቡድን ተወካዮች እነሱን ከውድድሩ አንድ ወር ቀድሞ በማነጋገር መስተካከል ያለባቸውን ነገር ሀሳብ በመቀበል የውስጥ መተዳደሪያ ደንቦችን በማካተት ከባለፈው ስህተት በመማር የተሻለ ውድድር ለማድረግ ተሞክሯል። እንግዲህ ስፔሻሊ ባለፈው አመት ከነበሩ ትልቁ ችግሮች የሜዳ ችግር፣ የዳኛ ችግር ነበር። ያንን ለመቅረፍ በተደረገ ጥረት በዚህ አመት ሙሉ ውድድሮች ከአንድ ጨዋታ ውጭ በሲልቨር ባክ ዘመናዊ ሜዳ እንዲሆን ተደርጓል። ዳኞችም ኢንተርናሽናል ዳኞች ቢሆኑ ሁሉን ጨዋታ በጥሩ ብቃት ዳኝተውታል። እንግዲህ ማሊያዎችንም የሀገራችን ምርት በሆነ በዋናው ተዘጋጅተው ከኢትዮጵያ መጥቶልን፣ በራሳችን ምርት ነው አድዋን ዋንጫ እያከበርን ያለ ነው። እንግዲህ ለኦልሞስት ለአምስት ሳምንት ሲካሄድ የነበረው የዙር ውድድር በጥሩ ወንድማማችነት በጥሩ መተሳሰብ ፍጻሜውን አግኝቷል። እንግዲህ ባለው ውጤት መሰረት ከአንድ እስከ ሶስት ያሉት ሶስት ቡድኖች ዘጠኝ ዘጠኝ ነጥብ ያገኙ ቢሆንም ባለው የጎል ልዩነት ምክንያት ልደት ሬስቶራንት አንደኛ፣ ሁለተኛ ደግሞ ነጋ ስጋ ቤት በመሆን እንግዲህ ቅዳሜ ከፍተኛ ውድድር የሚደረግበት የፍጻሜ ዋንጫ የምናይበት ነው። ጥሩ ፉክክር አይተንበታል። የዋንጫውን ደግሞ የአትላንታ ማህበረሰብ ሰብሰብ ብሎ በደመቅ አድርገን እንድናከብረው በዚህ አጋጣሚ ጥሬ ናከብራለሁ እጹቤን በጣም እናመሰግናለን። እንግዲህ የአድዋ ካፕ በተለያዩ በኢትዮጵያ ቴሌቪዥን ኢትዮጵያ ባሉ የዜና ማሰረጫዎች እንዲሁም አትላንታ ባለን በምንጫወት ልጆች በሶሻል ሚዲያ ስንገልጽላችሁ እንደነበረው በጣም ማራኪ አጓጊ አላማውንም እያሳካ ነበረ። አድዋ ማለት የኢትዮጵያኖች የመከባበር፣ የመተሳሰብ፣ የአንድነት ምልክት ነው እና በፍቅር በህብረት ሆነን ነው እግር ኳሱን ያካሄድ ነው። ምስጋና እናቀርባለን ለአምስቱም ቡድኖች ይህንን ውድድር አክብረው እስከ መጨረሻው ሰዓት ድረስ ስለተገኙ ከልብ እናመሰግናለን። የተለየ ምስጋና ደግሞ ለፒያሳ ሬስቶራንት ቡድን እናቀርባለን። የፒያሳ ሬስቶራንት ቡድን ዘንድሮ አዲስ ነው የተቀላቀለው። ውድድሩ ላይ ትንሽ አለመመጣጠን ነበረ ግን እስከ መጨረሻው ሰዓት ድረስ ዙራቸውን በጣም በፍላጎት ስለጨረሱ ከልብ እናመሰግናለን። ሌላው እንግዲህ ምን አዲስ ነገር አለ ነው ዘንድሮ እጹቤ እንዳለው ከባለፈው አመት የተሻለ ለማድረግ ሞክረናል። በዚህ አመት ግን ሰርፕራይዝ ይኖረናል። የዋንጫው ማርች ሁለት ቅዳሜ የልደት ሬስቶራንትና በነጋ ስጋ መካከል ከሚደረገው ፍልሚያ በፊት አንድ ትልቅ ሰርፕራይዝ ይኖረናል። እናቆየውን እናገሩ እሱን ያው በጣም ብዙ ሰርፕራይዞችን እንደማይ ኔም እኔም ጓጉች አለሁ ናፍቄ፣ ያለ አንደኛው በጣም አስደናቂው ትልቁ ዋንጫ ነው። ይህንን ዋንጫ ማን ይወስዳል? በዚህ ሰዓት እንግዲህ እንደምናቀው በክርስትናን በእስልምናም የጾም ወቅት ነው። በጾም ምግቦች የሚታወቀው ልደት ሬስቶራንት ይህ ደግሞ ቁርጥና ጥብስ በጣም መለያው የሆነው ነጋ ስጋ ቤት የቱ ጋር ይገባል አናውቀው። ዋንጫው በራሷ ጓጊ ነው። ሁለተኛ ነገር ደግሞ እኔ በጣም የደነቀኝ በዚህ ውድድር ላይ ሁሉም አይነት ሙያተኛ የተሳተፈበት ሁሉም ኢትዮጵያዊ የደመቀበት፣ ዶክተሮች፣ ኢንጂነሮች፣ የእጅ ሙያተኞች፣ ኳስ ተጫዋቾች በተለያዩ ክለቦች ላይ ይጫወቱ የነበሩ ልጆች ሁሉ የነበሩበት ውድድር ነው። በጣም የሚደንቀው ደግሞ ይሄ ሁሉ የተለያየ ሙያተኛ ባለቤት የሆኑት እነዚህ ወጣቶች በሁለቱ የፋይናል ተፋላሚዎች ውስጥ ይገኛሉ ስለዚህ የቅዳሜ ውድድር በራሱ እጅግ በጣም ፍጭት የሚስተዋልበት እንደው እንግዲህ የናፈቀኝን ሸገር ደርቢ የማይል ጥሩ ጥሩ ነገሮችን ጠብቃለሁ በጣም እናመሰግናለን ትልቅ ሰርፕራይዝ አለ እሱን መጨረሻ ላይ እነግራችኋለን ፕሮግራማችንም እየጨረስን ነው ግን እጹብ ድንቅ የመጨረሻ ለዋንጫው ለመድረስ ሎሚ ሜዳ ወይ ደግሞ ማንችሎት የህግ አማካሪ ትልቅ ፉክክር አድርገዋል። አጀማመራቸው በጣም ያማረ ነበረ። ስብስባቸው ዘንድሮ በጣም ጥሩ ነበረ። ለተመልካችም ማራኪ እግር ኳስና ለዋንጫው ዘንድሮ ተጠብቀው ነበረ። በተለይም በብዙዎቻችን ዘንድ ማንችሎት የህግ አማካሪና ልደት ሬስቶራንት ለዋንጫ ይቀርባሉ ተብሎ ነበር የተገመተው። ያ ሳይሆን ግን በባለፈው ጨዋታ ፒያሳ ሬስቶራንትን 11 ለ1 አሸንፈው ይሄ በአለም ላይ የመጀመሪያ ይመስለኛል። 11 ለ1 አሸንፎ ለዋንጫ ያልቀረበ እና እሱንና አንዳንድ ነገሮችን አያይዙ እጹበይ እድሉን ልስጠ ቴንክ ዩ ጆሲ። እንግዲህ ኳስ ማሸነፍም መሸነፍም ያለ ነገር ነው። ትልቁ ነገር ግን መሳተፉ ራሱ ለኛ ማሸነፋችን ነውእና የተነሳንበትም አላማ ትልቁ ነገር አድዋን እያከበርን አድዋን እየዘከርን በመካከላችን መቀራረብ መተዋወቅ እንዲኖር ፍቅር እንዲኖር ከመሆኑ አንጻር በአጠቃላይ በዚህ አድዋ ካፕ የተሳተፉ ቡድኖች አሸናፊ ናቸው። መግባት መቻላቸው ራሱና አትዘንዶብ ዘዴ ሁሉም ዋንጫ ይፈልጋል። ግን ዋንጫ ደግሞ የተሻለ ጥሩ አቋም ያለው ነው ለዋንጫ የሚቀርበውና፣ በዛ ምክንያት እንግዲህ ልደትና ነጋ ስጋ በዚህ አጋጣሚ እንኳን ደስ አላችሁ እንላለን። መልካም እድልም እንመኛለን። ማመስገን የምፈልገው አምስት ድርጅቶችን ነው። ይሄ ውድድር እንዲሳካ ከፍተኛ አስተዋጽኦ ያደረጉልን ቡድኖችን በመያዝ ፒያሳ ሬስቶራንት፣ ልደት ሬስቶራንት፣ ነጋ ስጋ ቤት፣ አባይ ኢንሹራንስ እና ጠበቃ ማንችሎት ወይም ጠበቃ ማንችሎት የህግ አማካሪ በጣም እናመሰግናለን። ከዚህ በተጨማሪ ደግሞ ላመሰግን የምፈልገው ክለቦቹን ነው። ክለቦቹ ከመምጣታቸው በፊት ቡድን አላቸው እያንዳንዱ ና አይ ቲንክ እንግዲህ ኖርዝ ሌክ ቸርች፣ ሎሚ ሜዳ፣ አራዳ ጥቁር ሰው እና ዌልነስ ፉትቦል ክለብ እነዚህ ከልብ እናመሰግናለን። ትልቅ ድጋፍ አድርገዋል። ለሜዳ የሚደረገውን ወጪ፣ ለዳኛ የሚደረገውን ወጪ፣ ለማሊያ የሚደረገውን ወጪ ድጋፍ አድርገውልና በጣም እናመሰግናለን። ከዚህ በተጨማሪ ኢትዮጵያ ውስጥ ያለው ዋናው የትጥቅ አምራች እንግዲህ ደረጃውን እየጠበቀ ማሊያዎችን በተመጣጣኝ ዋጋ አቅርቦልናል። እንግዲህ ለመዝጊያውም የሚሆን ሰርፕራይዝ ጆሲ መጨረሻ ላይ ያሳየናል። እንዲህ የደመቅንበትንም ማሊያ ከዋናው ነው የተገኘው እና እነዚህን ላደረጉ ከልብ እናመሰግናለን። አጠቃላይ ደግሞ ይሄ ውድድር የተሳካ እንዲሆን ኮሚቴዎች ሁሉንም ኮሚቴዎች ከአስማማው አምዴ፣ ተኩ፣ ሜሪ አዲስ በመጨረሻም እንግዲህ ከጎን የምታይ ጆሲና ጆሲ ጓደኛ ጹ ድንቅ አስተዋጽኦ አድርገዋልና በጣም በጣም ከልብ አመሰግናለሁ። ጹቤ በጣም እናመሰግናለን። እንግዲህ ሁለት ሰርፕራይዝ ሆኗል። አንድ በጣም ትልቅ ሰርፕራይዝ አለ፣ ሁለተኛው ደግሞ ሰርፕራይዝ እንዲው አከታትለን ነገራቸዋለን። እኔ ውድድሩ ላይ የነበረውን እንደው ባጭሩ ለመናገር እኔ ዘንድሮ በጣም ደስተኛ ነበርኩኝና ጹቤ ተናግሯል። ሁላችንም አሸናፊ ነን። የአድዋ ልጆች፣ የአድዋ ቤተሰብ የሆነ ኢትዮጵያኖች በጠቅላላ በማንኛውም ቦታ አሸናፊዎች ነን። ይሄ የታወቀ ነገር ነው እና ክስተት የሆኑ ቡድኖች ነበሩ እዚህ ውድድር ላይ፣ ለምሳሌ የጥቁር ሰው ወይ ደግሞ የአባይ ኢንሹራንስ ቡድን በሚገርም ሁኔታ ራሳቸውን ቀይረው፣ እራሳቸው ልጆቹ ነበሩ አምና የተጫወቱት ግን በአጨዋወት በአጠቃላይ በጣም ትልቅ ተስፋ ለወደፊቱም ለአትላንታ ለቶርናመንቱ የሚሆኑ ልጆችን አይተናል እና በዚህ አጋጣሚ ጥቁር ሰውን የአባይ ኢንሹራንስን፣ መላውን የቡድኑ አባላት በጣም እናመሰግናለን። ይመስለኛል በጣም ዝግጅት አድርጋችሁ ለዚህ ውድድር ክብር ሰታችሁት ነው እና ይህን ለውጥ ያሳያችሁን በሚቀጥለው ዓመት እውነት ለመናገር እንዳጀማመራችሁ ለዋንጫም መድረስ ነበረባችሁ እና በዚህ አጋጣሚ በጣም እናመሰግናለን። ሌላው ደግሞ የነጋ ስጋ ወይም ደግሞ አራዳዎች የነሱ ደግሞ በጣም መናበብ የሚጫወቱት ጨዋታ አምና ከነበራቸው በጣም በጣም በጥፍ ተዘጋጅተው ነው የመጡትና ለዛም ነው ለዋንጫ የደረሱትና በመሀል ላይ የሚጫወቱ ልጆች አሉ። እርግጥ ለአትላንታ የሚጫወቱ ልጆች አሉ። እነሱ ጋራ ሁላችንም ጋር አሉ። ግን ቅንጅታቸው እና ፍላጎታቸው ከኋላ የሚከላከለው አቢ ስቶፐር ላይ ያለው ልጅ እሱ ልጅ እንደውም እንኳን ለአትላንታ ቲም አይደለም፣ በሀገር ደረጃ የሚጠቅም ልጅ ነው። ወደፊት እግዚአብሔር ብሎ ትልቅ ደረጃ በእግር ኳስ የምናየው ይመስለኛል። እና ይህንን ጥረት ላሳያችሁ ለሁላችሁም በጣም እናመሰግናለን። ለኖርዝሌክ ቸርች ክለብ እንደዚሁም ለልደት ሬስቶራንት ከባለፈው ጀምሮ በጥሩ ፍክክር፣ በጥሩ ዝግጅት አምናም የዋንጫ ተፋላሚ ነበራችሁ። እኔም የዛ ክለብ ተጫዋች ነኝ። ዘንድሮም ለዋንጫ በመድረሳችን እንኳን ደስ አላችሁ። ጥረታችሁ ደስ ይላል፣ ቀጥሉበት። ሌላው ግን የመጨረሻው ጨዋታ ላይ ስቴዲዮም የነበረውን ደጋፊ ቁጭ ብልግና ሲያስጨበጭቡ የነበሩት የፒያሳ ሬስቶራንት ቲሞች ናቸው። አሁን ይሄንን ስል ቀልድ ሊመስል ይችላል። ብዙ ጎል ይገባባቸዋል። እርግጥ ነው በረኛው ደግሞ በጣም ጎበዝ ነው። ግን ከማንችሎት ጋር የመጨረሻውን ጨዋታ ሲጫወቱ ተረጋግተው ጥበብ በጣም አሳይተው ናል። በጣም ተስፋ ለሚቀጥለው ውድድር ምን አይነት ቲም ይዘው እንደሚመጡ ያየንበትን ቲም ነው ያየነውና በዚያ አጋጣሚ ሁሉንም እናመሰግናለን። ያልጠቀስኩት ይማል አለ እንዴ፣ የምሁራን ቡድን ነው በነገራችን ላይ ይሄ ስብስብ፣ ይሄ ፒያሳ ሬስቶራንት ቡድን የእውነት ዶክተር አቀብለኝ ኢንጂነር፣ እስኪ መጣ እንደዛ ነበር እየሰማን የነበረው። የምሁራን ስብስብ ነው እንዴ አሳይተዋል። ማንነታቸው በጣም የሚገርም ነበር። አሁን ቅድም ጆሲ ስትናገር እንደነበረ 11 የሚገባበት ቡድን አይደለም፣ በቃ ይመስል አዎ፣ በጣም የሚገርም በረኛ አላቸው ምናምን፣ ግን ያው ከእድሜም ከብዙ ነገሮች አንፃር ብዙ ነገሮች ብዙ ጥሩ ነገር ብናይ በእግር ኳስ ያሉ ነገሮችን ግን አስተውደንበታል። የእውነት በጣም የሚገርም ቡድን ነው። ሁሉም ቡድን ላይ የምታያቸው ልጆች አስደናቂዎች ናቸው። ይሄ በዓመት አንድ ጊዜ ለጤና የሚሰበሰብ ሳይሆን በዓመት አንዴ ለሚመጣው ጨዋታ ዓመቱን ሙሉ የሚዘጋጁ ልጆች ያሉበት የእግር ኳስ ውድድር ነው የሚመስለው፣ እና በጣም ተናፋቂ የዋንጫ ጨዋታ ነው። ቅዳሜ እንግዲህ አትላንታ ላይ ሞቅ ደመቅ ብለን እንውላለን። ድንቅ ጊዜ ግድ ነው ግድ ነው ያው እንሸልላለን ግድ ነው። ወደ ሰርፕራይዙ ወደ ጆሲ ሰርፕራይዝ ተሜዳችን በፊት ልደት ሬስቶራንት ባለፈው አመት የዋንጫ ተፎካካሪ ነበር። ልደት ከሚታወቅበት ትልቁ ነገር እንበለዋለን በሚል ነው ግን የዋንጫ ማስቀመጫ ቦታ ሁሉ ያዘጋጃሉ። ዘንድሮ ተስፋላችሁ ብዬ አስባለሁ። ከዛም በመነሳት ይመስለኛል ባለፈው አመት ዋንጫውን የበላው ሰላም ፎቶጀኒክ የሚባል ቡድን ነው። እንግዲህ የዛሬ አመት ኮከብ ተጫዋችና ኮከብ ጎል አግቢ የነበሩት ዮናስና ሻሌ እነሱ በከፍተኛ የምግብ ዝውውር ከልደ ስፖንሰር አግኝተው ወደ እነሱ ቀላቅለዋቸዋል። አሁን ይመስለኛል ዮናስ አሁን እንግዲህ ኮኮ ጎላ የሚመራ ነው። እንግዲህ ዋንጫውን በእነሱ ድጋፍ የሚያገኙት ይመስለኛል። ማስጠንቀቂያም ጭምር በጣም በጣም የሚደነቁ ቲሞች ናቸው። በጣም ጥሩ ማለ ያሉ ልጆችና አሸናፊ በስም አናውቃቸውም። በጣም ያንግ የሆኑ በጣም የተቀናጀ ቡድን ስለሆነ ጥሩ የሆነ የዋንጫ ጨዋታ እናያለን ብዬ አስባለሁ። እንግዲህ የዋንጫ ጨዋታ ብዙ ሰዎች መጥተው እንዲከታተሉ ጥረት እናደርጋለን። ስፔሻሊ ለቤተሰቦች ልጆች መጥተው ነገ ነሱ የሚጫወቱበት ውድድር ስለሆነ ስንመጣ ልጆቻችን ይዘን መጥተን አድዋን እያከበርን ወንድማማችነትም ደግሞ እናንጸባርቅበት ለማለት ነው። ጆሲ ጽሁበይ በጣም እናመሰግናለን። እንግዲህ ጥሩ እይታ ነው። ጨዋታ ጀምረሃል። ጽሁበይ ወደ ሰርፕራይዙ ከቤዲ በፊት አሁን ከጀመርኩለት ጽሁፌ በጣም ተጫዋች ነው እንደሚቀጥል አውቃለሁኝ፣ ግን በጨዋታው ላይ የተፈጠሩ አንዳንድ አንድ ቀልዶችን ላጫውታችሁ ከሰርፕራይዙ በፊት መቼለት እንዲህ ተሰብስበን ነበር። አሁን ሰርፕራይዙን እነግራችኋለሁ። የዛን ስብስብ እና አስተያየት እየተሰጠ ነው እና የፒያሳ ሬስቶራንት ተጫዋቾች አሉ። እኛ ያለን ምናምን እና አምናም ዋንጫ የበሉት ቤኬድ በዚህ በዚህ አጋጣሚ ጽቤ ዮናስ እና ቻሌን ተናግረዋል። ዮናስ እና ቻሌ የልጅነት ክለባቸው ባይዘዌ ኖርዝሌክ ነው። እኔም ከመጣሁኝ እዛ ነው ያወቅኳቸው። እዛ ነው ከዛ በኋላ ነው ቤኬድ አርባር ቤኬድ የምንጫወተው እና ወደ ዋናው ክለባቸው ነው የተመለሱት ለማለት ነው። ሌላው ነገር ምንድነው ወደ እንዳለው እንበለዋለን። እነጹ ብዙ ነገር የሚሉት ባለፈው ዋንጫ ስናጣ ቀድሞ ቅቅል በልቶ ነው ምናምን የሚባል ጨዋታ ነበረ እና ምንድነው የተባለው? እዛ ስብስብ ላይ የፒያሳ ሬስቶራንቶቹ እኛ እኮ ጤና ቡድን መስሎን ነበረ የገባ ነው ስንገባ ግን ውድድሩ በጣም ከባድ ነው አሉ እና አንደኛው በጣም ትልቅ ስም ያለው ለኢትዮጵያ ብሔራዊ የተጫወተ ነው። እሱ ጨዋታ ጣንዴ እኔ እኮ ሳይ አለ እነዚህ ልጆች አድዋን የሚያውቁት አለ በታሪክ ነው። የነዛ ግን ተጋጣሚዎቹ አድ ኋላ የዘመቱ ናቸው። አንደኛው ደግሞ ምንድን ነው፣ አንድ ልጨምርላችሁና ወደ ሰርፕራይዙ ሄዳለውኝ። እንዴ ጆሲ አለ የፒያሳ ሬስቶራንት የሚጫወት ነው እና እንዴ እኔ እኮ ሁለት ልጆች ክርስትና ያነሷቸው ነበሩ። ከኛ ብዙ የተፈጠሩ ጨዋታዎች አሉ። እንግዲህ በሌላ አጋጣሚ እንናገራለን። ሌላው ወደ ሰርፕራይዙ ነው የምንሄደው። ከዚህ በፊት ግን በድጋሚ አምስቱን ስፖንሰሮች ማመስገን እንፈልጋለን። ማንችሎት የህግ አማካሪ ጠበቃ በአትላንታ ልደት ሬስቶራንት፣ እንደዚሁም ደግሞ ነጋ ስጋ፣ አባይ ኢንሹራንስ፣ ፒያሳ ሬስቶራንት። ፒያሳ ሬስቶራንትን በጣም አምስቱ እናመሰግናለን። ከዚህ ግን የተለያዩ ግለሰቦች አሉ ይሄንን ውድድር እንድናሳካ በየአመቱ የሚያግዙን ሁላችሁንም በየደረጃችሁ እናመሰግናለን። ሌላ ደግሞ በጣም ኮኮብ ደጋፊዎች አሉ። ልጆቻቸውን ይዘው ህፃን ልጅ ይዘው ሴቶች ደግሞ ባንዲራ ለብሰው ሜዳ ድረስ የሚመጡ እናንተንም ከልብ እናመሰግናለን። የሁሉንም የአትላንታ ኳስ አፍቃሪ ደግሞ ለዋንጫው እንጋብዛችኋለን። ቅዳሜ። ሌላው ደግሞ ኢትዮጵያ ዋናው ቲምን በጣም እናመሰግናለን። ስፔሻሊ ደግሞ ዋናው ቲም ውስጥ በጣም ተከታትላ ከኛ ጋራ በጣም ጥሩ ስራ የሰራችሁን የዋና ሰራተኛ ሰላምን በዚያ አጋጣሚ በጣም እናመሰግናለን። አርት ቲቪ የስፖርት ክፍልን ደግሞ ይህን ጨዋታ ተከታትሎ እየዘገበልን ነው። እንደዚሁም ደግሞ ዛሬ በጹብ አማካኝነት የዋንጫውን ለኢትዮጵያ ለዓለም ላይ ለሚገኙ ኢትዮጵያውያኖች እንደዚሁ መልእክታችንን እንድናስተላልፍ ፍቃድ ሰጥቶናል። በዚያ አጋጣሚ እናመሰግናለን። አሁን የምንሄደው እንግዲህ ወደ የመጀመሪያው ሰርፕራይዝ ነው። ይሄ እንደምታዩት በጣም የሚያምር አድዋ ካፕ 2025 ነው። አረንጓዴ ቢጫ ቀይ ነው። ብዛቱ 200 ነው። ይሄንን ስፖንሰር ያደረገን ዋናው የስፖርት ትጥቅ አምራች ኢትዮጵያ ነው። በዚህ አጋጣሚ ጋሻም ደምናክ የምንስ ዋናው ዋናው የስፖርት አምራጁ ዋናው የስፖርት ትጥቅ አምራች ይባላልና ዋናው የስፖርት ትጥቅ አምራችን በጣም እናመሰግናለን። ሁለት መቶ የዋንጫው ቀን ደጋፊዎች ለብሰው የሚያዩበትን በነፃ ነው የሰጠን። ይሄንን ጨዋታው እንግዲህ የሚጀምረው ስሪ ፒኤም ነው። ከዛ በፊት አንድ ትልቅ ሰርፕራይዝ አለ። ቀድሞ ከዋን ፒኤም ጀምሮ የተለያዩ ሙዚቃዎች፣ ፕሮግራሞች ይኖሩናል። ለሚመጣ ሰው ፈርስት ካም እንሰጣለን። ስለዚህ ብዙ ጥረት አድርገናል። ማሊያው እጃችን እንደገባ በጓደኛው በምን አይሰራም ብለን አፍነን ያስቀመጥ ነው። ሁለት መቶም አንድ ተብሎ የሚጀምረው የዛን ቀን ነው። ስለዚህ የአትላንታ እግር ኳስ ወዳጆች በሙሉ በተለይ ልጅ ያላችሁ ወጣት ልጆች ነገ ከነ ወዲያ እነሱ የሚሳተፉበት ስለሆነ ልጆቻችሁን ይዛችሁ እየመጣችሁ ይሄንን ማሊያ፣ የሚያምር ማሊያ የአድዋ ካፕ በመልበስ ውድድሩን መሳተፍ ትችላላችሁ። ይሄ ነው አንደኛው ሰርፕራይዝ መጨረሻ ፕሮግራማችንን የምንዘጋው እናልክ ጹቤ፣ ኦኬ፣ የህፃናቶችም አለ ጹቤ የሚለኝ እሱን ነው። የመጨረሻውን ሰርፕራይዝ ከመናገሪ በፊት ግን ቀረ አለ የምትሉት ከካስትሮ ካስሽን ያለው ያው ካሳሁን ነው። ስሙላችሁን ተቃላችሁ። እኔ ደግሞ ከልጅነት ጀምሮ ቅዱስ ጊዮርጊስ ላይ አብረን ስለደገፍን ብዙ ታሪክ ስላለን ካስትሮ ሳንጃው ብዬ ነው የምጠራው። ኮንፊውዝ እንዳያደረጋችሁ ለማለት ነው። እድሉን ቀረ የምትለውን ነገር ካለ ካስትሮ ምን ብዙ የቀሩ ነገሮች አሉ ዛው ሜዳ ላይ እሺ እሺ። ካስትሮ እናመሰግናለን። ካስትሮ ግን በዚህ አጋጣሚ ለአትላንታ ህዝብ ባጭሩ ላስተዋውቀው በጣም የሚዲያ ሰው ነው። በማስተባበር በተለያዩ ሀገራዊ ጉዳይ ላይ፣ ሃይማኖታዊ ጉዳይ ላይ እንደዚሁ ከፊት የሚገኝ ልጅ ነው። ስለዚህ አንድ ጠንካራ ሰራተኛ አትላንታ አግኝተናልና በጣም ደስ ብሎናል። እናመሰግናለን። ወደፊት ደግሞ በስራ በተግባር ታሳየናለህ። እንግዲህ ሜዳ ላይ ነው የምገልጸው ብሏል። ቅዳሜ እንተያያለን። ስለዚህ ጽቤ ደግሞ ቀረ የምትለው ነገር ካለ ድሉ ለአንተ ልስጥ። ጆሲ ብዙ ነገር ተብሏል። ምናልባት እንዲው አንዳንድ ስራዎች ሲሰሩ እንከኖች አይጠፉም እና ምናልባት እንዲው በስራ መካከል በክለቦች ያደረግናቸው ክስተቶች ካሉ በዚህ አጋጣሚ በኮሚቴው ስም ይቅርታን ጠይቃለን። ሁሌም እየተሰራ ነው መሻሻል የሚመጣውና የሚስተካከሉ ነገሮች እያስተካከልን የተሻለ ደግሞ ውዘን እንመጣለን። በዚህ አጋጣሚ መናገር የምፈልገው እንግዲህ የበለጠ ድምቀት የሚኖረው እስፔሻሊ ተጫዋቾች አሁን ቅዳሜ መገኘት ያለባቸው ለዋንጫ የደረሱ ቲሞች ብቻ አይደሉም እና አምስቱም ቲሞቹ ተጫዋቾቹን ይዘው በቦታው ተገኝተው ፕሮግራሙን ደመቅ አድርገን እንድንዘጋው ሁሉም እንዲገኙ ጥሪ ለማሳለፍ እፈልጋለሁ። ከሌላው ከአትላንታ ነዋሪ በተጨማሪ ለማለት ነው። በጣም እናመሰግናለን። በጣም እናመሰግናለን። እጹቤ ጥሩ መልእክት ነው። እንግዲህ የመጨረሻ መዝጊያ የማደርገው እዚህ አትላንታ ከተማ ብዙ ባለሙያዎች በአርቱ ውስጥ እንዳሉ ሁሉ በእግር ኳስ ሀገርን ስም ያስጠሩ በተለያዩ ክለብ የተጫወቱ የምንወዳቸው የምናከብራቸው ብዙ እግር ኳስ ተጫዋቾች አትላንታ ውስጥ ይገኛሉ። በጣም ብዙ ናቸው። ከቅርብም በቅዱስ ጊዮርጊስ በኢትዮጵያ ቡና በኤልፓ በመድን በባንክ ረዘም ላለ ጊዜም እንደዚሁ በእርሻ ኦሜድላ፣ ጦሩ፣ አሁን መከላከያ በዚህ በጣም ስማቸው የሚታወቁ ብዙ ተጫዋቾች በአትላንታ ይገኛሉ። የአትላንታን ቲም ደግሞ ከምስረተው ጀምሮ አሁን ላለበት ደረጃ በመጫወትም ማኔጅ በማድረግም እስካሁን ድረስ እያገለገሉ የሚገኙ የምንወዳቸው የምናከብራቸው የድሮ እግር ኳስ ተጫዋቾች አሁንም ደግሞ በቅርብ መጥተው የተቀላቀሉ አሉ። ደስ የሚለው ዜና ምንድነው? እነዚህን በጣም የምንወዳቸውን የምናክብራቸውን በፊት ስቴዲዮም ገብተን በግፊያ የምናያቸውን እንደውም ደግሞ ያድል ደግሞ የሌለን በኢትዮጵያ ቴሌቪዥን እቤት ቁጭ ብለን የምንመለከታቸውን ተጫዋቾች እንግዲህ ቻንሱ አጋጣሚውን አግኝተን በአካል እኛ እናያቸዋለን፣ አብረናቸውም እንጫወታለን። አሁን ደግሞ ለተመልካቹ የአድዋ ካፕ ፋይናሉ ከመደረጉ በፊት እነሱ ለሁለት ተከፍለው የድሮ የብሔራዊ እግር ኳስ ተጫዋቾች እና የተለያየ ክለብ የተጫወቱ ውድድራቸውን ያደርጋሉ። ይሄ በጣም ትልቅ ሰርፕራይዝ ነው። እነሱም እሽታቸውን ፈቅደው እዚህ ቦታ ላይ መጥተው እኛ እንድናያቸው ስላደረጉልን በዚህ አጋጣሚ እናመሰግናለን። የሁሉንም ስም ብንጠራ በጣም ደስ ይለናል፣ ግን እንደው እኔ የምትጨምሩት ካለ ትጨምራላችሁ። በቅርበት ሁሌ ጊዜ የምናያቸው ልጆች አሉ። እነ ካቻ እንግዲህ እነ ጎላ እነ ዳግሜ ፋሲሎ በጣም በጣም እናመሰግናለን። ብዙ አሉ እንግዲህ አትላንታ ላይ እነ አቦነህ እነ ሸዋንግዛው እነ ተድላ እነዚህን ሁሉ ብጠራ በጣም ደስ ይለኝ ነበረ። የእነሱም ጓደኞች ትረዱኛላችሁ ሌላው ደግሞ ከቅርብ ከመጡኛ ከምናውቃቸው እነ ሙላለም ረጋሳ እነ አሊ ረዲ ዳንኤል ክፍሌ እነዚህን የመሳሰሉ ደግሞ ለሁለት ተከፍሎ ከሚጫወቱት እድሉን ለማየት ከምናገኘው እነዚህ ናቸው። የምትጨምሩት ካለ እስቲ ካስትሮ እነዚህን ስታነሳ መዝጋት አልቻልኩም። በኢትዮጵያ እግር ኳስ በጣም ደማቅ ታሪክ ያላቸው አሻራቸውን ጥለው ካለፉ በብሔራዊ ቡድን ካደመቁን ካኮሩን፣ እንደዚሁም ደግሞ በክለብ ውድድሮች ላይ ከናፍቀን ጓጉተን ካየናቸው ተጫዋቾች መካከል ነው አትላንታ ላይ በዚህ ውድድር መዝጊያ ላይ የምንመለከታቸው። የምታቀው ነው ስለ ሙላለም ረጋሳ ተናግሬ አልጠግብም። ያልተዘመረለት ያልተነገረለት የመሀል ሜዳ ኮከብ ነው። እና አሊ ረዲ በግብ ጠባቂነት በጣም ትልልቅ ታሪክ ያላቸው እና ጎላ በሰማኒዎቹ ላይ እጅግ የደመቁ ሌሎቹም፣ በጣም በጣም ነ ዳንኤልን ስናነሳ ብዙዎቹ ያየ ናቸው። አይተን ደግሞ ያልጠገብ ናቸው። ቅዳሜ ናፍቀን የምናያቸው ልጆች ስለሆኑ እንዳያመልጣችሁ ነው ማለት የምችለው። ምናልባት ቅርብም ስቴት ያላችሁ ለምሳሌ ናሽቪልም ቴነሲም ያላችሁ እየደወላችሁ በተለይ ጓደኞቻችን ከዚህ በፊት እግር ኳሱን ለመካፈል የሞከራችሁ ነበራችሁ። በሚቀጥለው አመት እንግዲህ ከተሳካ ይሆናል። ይህንን ታሪካዊ አጋጣሚ እንድትጠቀሙበት መልክቱን እናስተላልፋለን። ግን አትላንታ ላይ ሆነን እግር ኳስ የምንወድ የእግር ኳስ አፍቃሪ ይሁንም፣ በጠቅላላ ይሄ እድል እንዳያመልጠን ጥሪያችንን እናስተላልፋለን። በጣም እናመሰግናለን። እንወዳችኋለን። እግዚአብሔር ያክብርልን። የቅዳሜ ሰው ይበለን። ማርች 22 የፊታችን ቅዳሜ በሲልቨር ባክ ስቴዲየም፣ ከስር አድራሻውን እናስቀምጠላችኋለን። የልጆች ማሊያ ተዘጋጅቷል። ሁላችሁም እዛ ቦታ እንድትገኙ ጥሪያችንን እናስተላልፋለን። እናመሰግናለን። ጠና ስጥልን ተመልካቾቻችን፣ እንደምንሰነበታችሁ። ይህ ጆስቴል ቲዩብ አትላንታ ነው። ዛሬ የምሳሌን ማስታወቂያ ይዘንላችሁ ቀርበናል። ምሳሌ አፕሪል ሲክስ ታላቅ ደማቅ ፕሮግራሙን በአትላንታ ያካሂዳል። እዚህ ፕሮግራም ላይ መልካም የሰሩ ሰዎች ይሸለማሉ፣ የወደፊት ጀግኖች ይፈጠራሉ። ስለዚህ ኤፕሪል ሲክስ የአትላንታ ነዋሪዎች በጠቅላላ እዚህ ፕሮግራም ላይ እንዳትቀሩ ተጋብዛችኋል። ትኬቱ በፒያሳ ሬስቶራንትና በተለያዩ የሰዎች እጅ ላይ ይገኛል፣ እኔን ጨምሮ። ከስር ባለው አድራሻና ስልክ ቁጥር እየደወላችሁ የዚህ ፕሮግራም ታዳሚ ሁኑ። እናመሰግናለን። ሰላም የአትላንታ ከተማ ነዋሪዎች፣ ምሳሌ ሁለተኛው ዙር የበጎነት ቀን ኤፕሪል 6 2025 በአትላንታ በክላርክስተን ኮሚኒቲ ሴንተር ይዘጋጃል። በዚህ አመት በዘጠኝ በተለያዩ ዘርፎች በጎ ሰዎችን እናመሰግናለን፣ እንሸልማለን፣ እውቅና እንሰጣለን። ስለዚህ በቦታው ተገኝታችሁ ፕሮግራማችን እንድትሳተፉ ጥሪ እናደርጋለን። የነገ ቢኒያሞችን የምናፈራው በዚህ ፕሮግራም ስንገኘውና ና ሁላችሁም በአክብሮት ተጋብዛችኋል። ምሳሌ ጠርቶ አይቀርም። ምሳሌዎችን በማመስገን ምሳሌዎችን እንፍጠር። ምሳሌዎችን በማመስገን ምሳሌዎችን እንፍጠር። ይህ የምሳሌ መልእክት ነው። ኤፕሪል 6 በክላርክስተን አዳራሽ እንገናኝ። ያለፉት ይታወሱ፣ ያሉት ይወደሱ። የምሳሌ ግብረሰናይ ድርጅት መልእክት ነው። የአትላንታ ነዋሪዎች የእናንተ በጎ ሰው ማን ነው? መልካም የምትሉትስ? በማኅበራዊ ጉዳዮች ላይ የሚንቀሳቀስና ቢሸለም የምትሉት ማን ይሆን? ሁሉንም አመስገን፣ ሁሉንም ማወደስ፣ የዛሬዎቹን አመስግኖ፣ የትናንቶቹን አስታውሶ፣ የነገን ጀግና መፍጠር የምሳሌ ግብረሰናይ ድርጅት አላማ ነው። እነሆ ኤፕሪል ሲክስ ደረሰ። በክላርክስተን ኮሚኒቲ አዳራሽ ልንገናኝ ነው። ለምን እንዳትሉኝ፣ በጎዎችን እናነሳለን፣ ጀግኖችን እናመሰግናለን፣ የነገ ጀግኖችን ደግሞ እንፈጥራለን። በዚህ ፕሮግራም ላይ እንድትገኙ በክብር ጋብዘናቸዋል። አስታውሶ በክላርክስተን ኮሚኒቲ አዳራሽ ኤፕሪል ሲክስ እንገናኝ። መልካም ሰዎች ይወደሳሉ ይሞገሳሉ፣ ጀግኖች ይመሰገናሉ። ቀጣይ ትውልድን የሚረከቡ የሀገር ተረካቢዎችን ደግሞ ለመፍጠር ስራዎች ይሰራሉ። ምሳሌዎች ነን።